አልበላም ካልክ እንዲሰማችሁ ብዬ ነው። ምሮቃችሁ ነው አጥ እና ደስ ይለኛል ለዚህ ልጅ እውነት ሌላ ጭካኝ ነሽ። እንግዲህ እንደምታዩት ነው ፋሚሊዎች፣ እዚ አንድ የእውነት ሁነት ያስፈልገናል። አንድ እንደ ባለፈ አይነት ነገር እኔ የምር ይሄ ልጅ አሁን በልቼም ጤነኛ አልሆንም። ቢከፍቶልሻል ይለያል

እኔ ራሴን ያዘጋጃለሁ፣ አንቺ ራሴ ታዘጋጃለሽ። ከዛ አንቺ ትጠይቀኛለሽ እኔ መልሳለሁ። ምን መልሳለብኝ? እኔም ጠይቅሽ አንቺ ትመልሻለሽ። እህ ጥያቄ ጥያቄ። አሁን ለምሳሌ በቃ ከባድ ምን ጥያቄ ራሴ አውጥቼ እመጣለሁ ማለት ሆና። እንደዚህ እንደዚህ አይነት ነገር፣ ለምሳሌ ቀለበት አርግልኝ፣ ፕሮፖዝ አርግልኝ። ኦኬ እንደዚህ አይነት ትወና፣ ፕሮፖዝ ታደርጊኝ አይነት ትወና። ተው እስኪ በቃ እኔ አላቅም። እኔም ኖርማል ነኝ ይመጣልሻለሁ። አንቺም ያው ፕሮፖዝ ስታደርጊ እንዴት ነው የሚለው ነገር ማለት ነው። እንደዛ እንደዛ ነገር እኔ ያላንተ መኖር ከብሎኛል። ኦ እባክህን አለኝ። እንዴት ይሻለኛል? አይ እኔ እኮ ጠርታኛለች። ኧረ አጨብጭብ ጎበዝ! እኔ ነኝ ዘፈንኩት እስካሁን አይደለ? እሷ መዝፈን አለበት። አዘፈንኩልህ? አዘፈነችልኝ። እኔ ነኝ ዘፈንኩላ ባለፈው እንዳያችሁት እስኪ ዛሬ ትዝፈንልኝ እሷ። እኔ ያላንተ መቼ አምርብኛ ደግም ክፉ አብረን ይሻላል። እኔ አላቀም ግጥሙ ነኝ ማን ሆዴ አንቻ ላይ እኔ እኔ የምችለው ዘፈን ይሻለኛል። አንተ ከምታወዛቀበሽ አንቺ ራሽ ነሽ እኔ የምችለው ልስፈና እንደው፣ ምን እኔ እንደውም ስዘፍም ማለት ነው። በቀን መብራት ይዤ ተቆጣ ሰረቅ አድርጎ ምንድን ነበር ሲጀምር

እ ወዱ ሀልያዩ ሴቶች ሁሉ ሲከተሉ ቀኑን እያዋሉ እኔስ ፈራሁ ውንጃ ልቤ ሰጋ ሲከተሉ ከቆላ እስከ ደጋ በውበቱ ስንቱን ማረክ የኔ ጀግና ሁሉን የኔ

አደራና ስሌ ጎራበል በሞቴ፣ አሪፍ ነው ግን ታች ናት ስል ላይ ናት፣ ላይ ናት ስል ታች ናት። ለአልበም ምናምን መብላት ይቻላል። አሁን እና አንድ ዘፈን አዘፍንልኝ ከታምራት ደስታው እንጂ የለኝም። ዘፍና እዩት። እኔማ እሺ ታዝዤ። እኔ እኮ አንተ ስላልክ ከአንተ አይበልጥም። ይሁን ደህና ብዬሽ ነው የምሬን እኮ ነው። የሚንኳን ዛሬ ለመዘምር ነው የመጣሁት የጣና ቢራ ቢሮ ታምራለች እንደዛ እንደዛ ነው አሽና እና ከዚህ በኋላ እንግዲህ ፕሮግራማችን የሚሆነው አልዘፍንም ብለህ ነው። እሺ፣ ግጥም ዘፈኑ። እሺ፣ ግጥም በቀጣይ ግጥም። ጭራሽ ግጥሙን ባገኘው እኔ ዜሞ ይጠፋኝ። ከዚህ በኋላ ፕሮግራማችን የሚሆነው ምን መሰላችሁ? ፋሚሊ ያው ምሳ የለም ዛሬ እራት ግብዣ ነው የሚሆነው። ታዲያ እራት ግብዣ ነው የሚሆነው። ኧረ አጨብጭም፣ እራትም እንበላለን። እንግዲህ አጨብጭም። ካሜራማን አንተም ትበላለህ፣ ችግር የለውም፣ አይዞህ። ሁሌ ብቻዬን ብቻዬን እየተዋቸኝ ነው። ትበላለህ አንተም። ባህል ቤት ውሰደኝ። ባህል ቤት፣ ባህል ምሽት። አዎ፣ ብሮን ድርድ ድርድ ይላል። እኔ ባህል ምሽት እንጂ ግን ዛሬ ይቅርታ አድርጌልኝ። በአንቺ ምርጫ አይደለም። እንዴት ነው? ኦልሬዲ የተዘጋጀ ነው ትያለሽ? ኧረ እንግዲህ ለእናንተማ አናሳያችሁም የት እንደምንሄድ እኔ ነው የማውቀው። እሺ ትለኛለች ቢያስባለሁ እኔ እኔ እኔ እህታችሁ አለሁ ለወሬ ማቀባይ ነው ባልደረባ ባልደረባ ባልደረባ ባልደረባችሁ ፍቅሩ ውሸት ዜናውን እንደሚከተል አቀርብላችሁ አለው። ያ ሰልፊ እንዲያረክኝ ስቶሪ እንዲያረክ ስቶሪ ነው ማድረግላችሁ እኔ ወጥቻ። ተጨነቁ አታሳያቸው፣ ችግር የለም እኔ ያሳያችኋለሁ። እና እንግዲህ እንዳልኳችሁ ነው አሁን